የዘንድሮውን የብሔር ብሔረሰቦችና ሕዝቦች ቀን በዓልን የሚያስተናግደው የማዕከላዊ ኢትዮጵያ ክልል በዓሉን በተሳካ መልኩ ለማክበር የሚያስችለውን ዝግጅት በማገባደድ ላይ ነው። በዓሉን አስመልክተው መግለጫ የሰጡት የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰውም በክልሉ የሚከበረው ሀያኛው የብሔሮች ብሔረሰቦችና ሕዝቦች ቀን በዓል እንደ ክልልም ሆነ እንደ ሀገር ትልቅ ትርጉም አለው ብለዋል። በዓሉ በፌዴሬሽን ምክር ቤት አስተባባሪነትና በማዕከላዊ ኢትዮጵያ ክልል አዘጋጅነት ይከናወናል። በዓሉ ለ20ኛው ጊዜ የሚከበር ነው። በዓሉ በክልላችን ለኢትዮጵያም ትልቅ ትርጉም ያለው በዓል ነው ብለን ነው የምንወስደው። ለሀገራችን ታላቁ የህዳሴ ግድብ ወይም የሁላችንም የጋራ ትርክት የሆነው ታላቁ ፕሮጀክታችን ባለቀ በተከናወነና በተመረቀና ለህዝብ ተስፋ በሰጠንበት ማግስት የሚከበር መሆኑ ነው። በተጨማሪም 2018 እንደ ሀገር እጅግ በጣም ትልልቅ ፕሮጀክቶች አንዳንዱ አሁን ባለንበት ወቅት ማሰብ የማይቻሉ አስደማሚ የሆኑ ፕሮጀክቶች ተቀርጸው በቂ ጥናት ተደርጎ ለህዝቡ እንዲያውቃቸው የተደረገበት ግማሾቹም የተጀመሩበት ጊዜ በመሆኑ ልዩ ያደርገዋል። በሌላ በኩል ከተስፋ ብርሃን ወደሚጨበት ተስፋ ብለን ያስቀመጥናቸው ጉዳዮች እውነትም የሚጨበት ተስፋ ውስጥ ሀገራችን መግባቷን የሚያሳዩ ትልልቅ ነገሮች አይተናል። በዓሉም በክልሉ እንዲከበር መደረጉም የክልሉን አንድነት ይበልጥ እንዲጠናከር አድርጎታልም ብለዋል። ማዕከላዊ ኢትዮጵያ ክልል ከተመሰረተ ሁለት ዓመቱ ነው። በሁለት ዓመት ውስጥ ታላቁን የብሔር ብሔረሰቦችና ህዝቦች በዓል እንድናከብር እድል ስለተሰጠንም የሀገራችን መንግስትንም የፌዴሬሽን ምክር ቤትንም አመስግነን እድሉን በአግባቡ ለመጠቀም ሞክረናል። በአግባቡ ለመጠቀም ሞክረናል። የህዝቡን አንድነት አጠናክሮልናል። እንግዲህ የብሄር ብሄረሰቦችና ህዝቦች ይሄ ትርክት ስንለማመደው ቀላል ይመስላል፣ ግን በጣም ከባድ ነው። በጣም ከባድ ነው። ህጻናት ያከብሩታል። በውጭ ሀገር ያሉ ሰዎች ያከብሩታል። የተለያየ አመለካከት ያላቸው ሰዎች በጋራ ያከብሩታል፣ ይሰባሰባሉ። እየቆየ ሲመጣ የፌስቲቫል ባህሪም እያያዘ እየመጣ ነው ያለው። በዛን ጊዜ ብዙ ሰው የተለያዩ አልባሳትን አሰፍቶ ይለብሳል። የአንዱ ብሔር አንዱን ብሔር ልብስ ገዝቶ ይለብሳል። ይሄ መዋሃድን መፈላለግን፣ መፈቃቀርን የሚያሳይ ጉዳይ ነው እና ለህዝባችን አንድነት መጠናከር እጅግ በጣም ትልቅ አስተዋጽኦ አድርጓል ብለን እንወስዳለን። እልሉ በዓሉን ለማስተናገድ በቂ ዝግጅት ማድረጉንም ርዕሰ መስተዳድሩ በመግለጫቸው አንስተዋል። ከፌዴሬሽን ምክር ቤት ጋር በቂ ዝግጅት ተደርጓል። ፌዴሬሽን ምክር ቤት በዚህ በዓል ላይ እጅግ በጣም ትልቅ ሚና አለው በማስተባበር እኛ ደግሞ በማዘጋጀት ሚና አለን። ምንድን ነው ዝግጅታችሁ ምናልባት ይሄን ለሚከታተል ሰው ወደዚህ ለሚመጣ ሰው ምንድን ነው ዝግጅታቸው የሚል ነገር የተወሰነ ነገር ማንሳት ጥሩ ይሆናል። የመጀመሪያው እና ዋናው ትልቁ ጉዳይ እንግዶችን ለመቀበል ወይም ለማሳረፍ የሚያስችሉ ሆቴል በበቂ ሁኔታ አዘጋጅተናል። በተለያየ ደረጃ ያሉ እንግዶች አሉ። ሁሉም ሊስተናገድበት የሚችል ተዘጋጅቷል። ባህል ቡድን አለ። ከአንድ ሺ አምስት መቶ በላይ የባህል አምባሳደሮች የባህል ቡድን በልምድ እንላቸዋለን፣ የባህል አምባሳደሮች ናቸው። እነሱም የሚያርፉበት ቦታ ተዘጋጅተዋል። ስለዚህ በፕሮግራሙ ላይ ተሳታፊ ሆነው የሚጠሩ ሰዎች የሚያርፉበት ቦታ በቂ እና ንጹህ፣ ክትትል የተደረገባቸው ቦታዎች ተዘጋጅተዋል። አንዳንድ የጎደሉ ነገሮች ሊኖሩ ይችላሉ። በዓሉ እስከሚደርስ ድረስ ሁሉንም እናሟላለን። ከዚህ ባለፈም በማጠቃለያ በዓሉ ለሚደረጉ ውይይቶች ደረጃቸውን የጠበቁ አዳራሾች እየተዘጋጁ ነው። ሲምፖዚየም የሚከናወንበት አዳራሽ ነው። ኩነት ነው፣ አንድ ኩነት ስለሆነ ሲምፖዚየም፣ ይሄ በቂ አዳራሽ እየተዘጋጀ ነው ያለው፣ እስከ 1500 ሰው የሚይዝ ይሄም፣ በበዓሉ ወቅት ሰው በጥሩ አዳራሽ ላይ ቢዋይ ጥሩ ነው ሁለተኛ በጥሩ በንጹህ አዳራሽ ላይ ማዋየት ቀጥሎ እንዲመጣም ስለሚያደርግ ለዚህም ይጠቅማል ብለን ሰርተን እየጨረስን ያለ ነው። ሶስተኛ፣ ዋናው ህዝባዊ በዓል የሚከናወንበት ስቴዲዮም ስቴዲዮም ግንባታ በአጭር ጊዜ በቂ ዝግጅት አልነበርም። በአጭር ጊዜ ገንብተን ጨርሰናል። አጠቃላይ ከ30 ሺህ ህዝብ ያላነሰ ተቀምጦ የሚስተናገድበት የተወሰነ በመቆም ደግሞ እስከ 5 ሺህ ጨምረን ከ35 ሺህ እስከ 40 ሺህ የምናስተናግድበት በከተማው መሀል ላይ የሚገኝ ስቴዲየም ተገንብቶ ተሰርቶ አልቋል። ሌላው ባዛርና ኤግዚቢሽን የሚከናወንበት ነው። ባዛር ፕሮግራም አለን። የኤግዚቢሽን ፕሮግራም አለን። ይሄ ፕሮግራም የሚከናወንበት ቦታ አለ። እዛ ቦታ ላይ ለዚህ አሬንጅመንት በሚሆን መንገድ ዝግጅቱ አልቋል። በክልሉ ሀያኛው የብሔር ብሔረሰቦችና ህዝቦች ቀን በዓል በሁለት አይነት መልኩ ይከበራል። መጀመሪያ የክልሉን እናከብራለን። ሁሉም ክልሎች የክልል ካከበሩ በኋላ ነው ያገረን የሚያከብሩትና በክልል ደረጃ የሚከበረው በዓል ሕገ መንግስታዊ ስርዓቱን አስተምሮትን በማስተማር ልዩ ልዩ ይሄንን ኩነት የሚደግፉ ሁኔታዎችን በማከናወን ስራ ጀምረናል። በዓሉ ከመድረሱ ከአስር ቀን ከምናምን በፊት ለመጨረስ እንሞክራለን። በሰባት ከሃያ አምስት ደግሞ ጀምረን በፌዴራል ደረጃ የሚከበረውን በዓል ለማክበር አጠቃላይ እንቅስቃሴዎች እናደርጋለን ማለት ነው።